ሰላም ሰላም የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይዛለኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ ሲሆናችሁ ላይክና ሸር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ነባር ቤተሰቦቻችን ደግሞ እንደተለመደው አማርኛን እንግሊዝኛን እንዲያነቡ እንዲጽፉ ለማድረግ ሸር እና ላይክ ስታደርጉልን የነበራችሁ አሁንም የዘወትር ድጋፋችሁ እንዳይለየኝ እያልኩኝ እቀጥላለሁ ማለት ነው። ዛሬ ይዤላችሁ የመጣሁት አጫጭር አረፍተ ነገሮች፣ ነገር ግን ረዥም ምንባብ የያዙ ምንባቦችን ረጋ ብለን የምናነብ ነው የሚሆነው። እናንተ የሚጠበቅባችሁ እኔ ከማንበብ በፊት ረጋ ብላችሁ ለማንበብ መሞከር ነው። ከዛ በተጨማሪ በየትኛውም የዓለም ዳርቻ ያላችሁት ወንድሞቻችን አማርኛን አቀላጥፋችሁ እንድጽፉ እንድታነቡ የምናደርግበት ቻናል ስለሆነ በውስጥ መስመር መማር ለምትፈልጉ ከዚህ ጋር በምናስቀምጥላችሁ ስልክ በቀጥታ በመደወልም ሊሆን ይችላል። በኢሞ፣ በዋትሳፕ፣ በቴሌግራም በማንኛውም የሶሻል ሚዲያ አማራጮች የምታገኙ ነው የሚሆነው። አማርኛን በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ማንኛውም ሰው ትምህርት እድሜ እንደማይገድበው አውቆ አሁን ባለበት በየቦታው ባላችሁበት ሆናችሁ በኦንላይን እንድትማሩ በራሳችሁ ስልክ ብቻ፣ እጃችሁ ላይ ባለ ስልክ ብቻ ቤታችሁ ቁጭ ብላችሁ አማርኛን እንዲሁም እንግሊዘኛን እንድታነቡ እንድጽፉ እናደርጋለን ማለት ነው። ብዙዎቻችን በልጅነታችን ወደ ሌላ ሀገር የተሰደድነ በንግዱ አለም ያለን ብዙ አይነት ብቻ ምንላችኋለሁ እድሉ ሳይገጥመን ክላስ ገብተን መማር ያልቻልነ ፊደል መቁጠር ያልቻልነ በየትኛውም የዓለም ዳርቻ ያላችሁ እህት ወንድሞቻችን እንዲሁም ደግሞ ማንኛውም የውጭ ሀገር ዜጎች ልትሆኑ ትችላላችሁ። ይህ እድል ያልገጠማችሁ እቤታችሁ ላይ ቁጭ ብላችሁ በራሳችሁ ስልክ ብቻ አማረኛን እንዲሁም እንግሊዘኛን በአጭር ጊዜ ብቻ በኦንላይን እየተማራችሁ አቀላጥፋችሁ ማንበብ መጻፍ ትችላላችሁ ማለት ነው። መማር የምትፈልጉት በውስጥ አናግሩኝ። አሁን ቀጥታ ወደ ትምህርቱ እንሄዳለን። ምንድነው ነው የሚለው ከዚህ ጋር ርዕሱ ጠንካራ ሴት ይላል። ጠንካራ ሴት። ረጋ ብዬ ነው የማነብላችሁ፣ እናንተም ረጋ ብላችሁ ተከተሉኝ። ጠንካራ ሴት ፍቅር ይገባታል። ጠንካራ ሴት ፍቅር ይገባታል። ለጓደኛዋ እና ለፍቅረኛዋ ታማኝ ናት። ልቧ ለጥቅም ሳይሆን በፍቅር ያምናል። ልቧ ለፍቅ- ለጥቅም ሳይሆን በፍቅር ያምናል። ሰዎችን ቀርባ ሲርቋት ቶሎ ብላ ዘላ ሌላ ህይወት አትገባ ሰዎች ሰዎችን ቀርባ ሲርቋት ቶሎ ብላ ዘላ ሌላ ህይወት አትገባም። ለራሷ ጊዜ ትወስዳለች። ምንድነው ስህተቴ? ፍቅረኛ የለምን ተወኝ? ለምንስ ጓደኛዬ ራቀኝ ትላለች በሯን ዘግታ ከራሷ ጋር ታወራለች። ስህተቷን አርማ ከህመሟ ቶሎ አገግማ ለአዲስ ህይወት ራሷን ታዘጋጃለች። ከዚህ በታች የተቆረጠ ቪዲዮ አለ። ያው እንደምታውቁት እዚህ ጋ ቦታ ስለሌለኝ ነው እስከመጨረሻው ያላደረኩት ይህንን ረጋብላችሁ። ከመጀመሪያው እስከመጨረሻው አንብቡ እንደኔ። ከዛ በኋላ ከጻፋችሁ በኋላ ደግሞ ቴሌግራም ግሩፕ አለ። ከዛ ላይ ጽፋችሁ አስቀምጡልኝ። እያንዳንዱን እያረምኩ ምልክላችሁ ነው የሚሆነው። አሁን አንዴ ለመጨረሻ ጊዜ ረጋብ እያነብላችሁ አሉ። አሁንም ተከተሉኝ። ጠንካራ ሴት፣ እርሱ ጠንካራ ሴት ይላል። ጠንካራ ሴት ፍቅር ይገባታል። ለጓደኛዋ እና ለፍቅረኛዋ ታማኝነት ታማኝ ናት። ልቧ ለጥቅም ሳይሆን በፍቅር ያምናል። ሰዎች ሰዎችን ቀርባ ሲርቋት ቶሎ ብላ ዘላ ሌላ ህይወት አትገባ። ለራሷ ጊዜ ትወስዳለች። ምንድነው ስተቴ ፍቅረኛዬ ለምን ተወኝ? ለምንስ ጓደኛዬ ራቀኝ ትላለች? በሯን ዘግታ ከራሷ ጋር ታወራለች። ስህተቷን አርማ ከህመሟ ቶሎ አገግማ ለአዲስ ህይወት ራሷን ታዘጋጃለች። ቤተሰብ ብዙዎቻችን በተለይ በውጭ ሀገር ያሉ እህቶቻችን በትንሽ ነገር እየተጎዱ ራሳቸውን እየራሱ እየሳቱ በራቸውን ከማሰብ ይልቅ በራቸውን ዘግተው ከማሰብ ይልቅ በራቸውን ዘግተው የሚያለቅሱት ይበዛሉ። እና ማንኛውም ይሄ ቪዲዮ ለእናንተ የሚደርሳችሁ ላይክ እና ሸር እያደረጋችሁ አዳርሱላቸው። ለእነሱ ትልቅ መፍትሄ ይሆናል ብዬ ስላሰብኩት ነው። ከዚህ ጋር ቪዲዮ ላይ እንድልቅ ያስገደደኝ ለማንኛውም ሰው ትምህርት ይሆናል ብዬ ስላሰብኩ ነው። ይህን ትምህርት ደግሞ የምታዩት ደግሞ ማንኛውም እህት ወንድሞቻችን ለእህቶቻችን ሸር እያደረጋችሁ አዳርሱልኝ። ከዚህ በተጨማሪ ይህ መልእክት አስተላላፊ የሆነ ትምህርት በየቀኑ እንዲለቀቅላቸው የምትፈልጉ ደግሞ የሰብስክራይብ በተኑን ጫን በማድረግ በየቀኑ የሚለቀቁ ቪዲዮዎች ከእናንተ ጋር ይደርሳሉ። ይሄ ትምህርት አዘል ምንባብ ነው። ከዚህ በተጨማሪ እንድጽፉ እንድታነቡ የምናደርግበትም ጭምር ነው። ምንባቡ ለእናንተ የህይወት ቀያሪ መሰረት ያለውም ቢሆንም ሁሉ ዋናው አላማችን ደግሞ እንድጽፉ እንድታነቡና ጎን ለጎን ደግሞ ምክር አዘል ትምህርቶችን የእናንተ ይጠቅማሉ ተብሎ የተዘጋጁ ስለሆኑ ማንኛውም ሰው ከመጀመሪያው እስከ መጨረሻው ቪዲዮ እንድረጋ ብሎ መመልከት መቻል አለበት ማለት ነው። እህት ወንድሞቻችን በውጭም በውስጥም ያላችሁ ሁሉ የዘወትር ድጋፋችሁ እንዳይለየኝ እያልኩኝ ከወዲሁ አሳስባለሁ። እንዳልኳችሁ ከዚህ ጋር ጠንካራ ሴት መሆን አስፈላጊ ነው። በጣም ጠንካራ መሆን አስፈላጊ ነው። ህይወት ፈታኝ ነች። በጣም በብዙ ነገር ልትፈተኑ ትችላላችሁ። እናንተ ከውጭ ናችሁ፣ አገር ውስጥ ደግሞ ጓደኛችሁ ሊኖር ይችላል። በአንድም በሌላ ምክንያት ልትለያዩ ትችላላችሁ። እንደዛ በምትለያዩበት ጊዜ ግን እናንተ ማድረግ ያለባችሁ ነገር ምንድን ነው? ራሳችሁን መስላችሁ እራሳችሁን ችላችሁ ቆም ብላችሁ አስባችሁ ለዛ መፍትሄ ማግኘት መቻል አለብን ማለት ነው። ነገር ግን የመጨረሻ አማራጫችን አድርገን የምናለቅሶ ለቅሶ በራችን ዘግተን መሆን የለበትም። ማንኛውም ሰው ለችግሩ መፍትሄ ለማግኘት ከራሱ ጋር መመካከርና ራሱን ሆኖ መቅረብ አለበት ማለት ነው። ብዙዎቻችን እንደዚ አይነት ችግሮች ሊገጥሙን ይችላሉ። ነገር ግን ለእነዛ ችግር መፍትሄዎችን አናገኝም፣ ብዙዎቻችን በለቅሶ ምክንያት እናሳልፋቸዋለን ማለት ነው። እነዛ ነገሮች እንዳይደረጉ ግን ችግርን ተጋፍጠን ለማለፍና ለችግሩ መፍትሄ ለማግኘት ሁላችንም ዝግጁ መሆን አለብን። በተለይ ይሄ ቪዲዮ ለሴቶች ጋር ያመዝናል ማለት ነው። ለምን ለወንዶች አትሰራም እንዳትሉኝ ያው ሞር ተጎጁ የሚሆኑት ሴቶችም ስለሆኑ እናንተ ሴት እህቶቻችን፣ አሁንም እንደዚህ አይነት ምክሮችን ብዙ ጊዜ እያስተላለፍነ ነው የምንገኘው። እናንተም ላይክ እና ሸር እንዲሁም ሰብስክራይብ እያደረጋችሁ ይህ ቪዲዮ ከፍ ከፍ ይል ዘንድ የእናንተ አስተዋጽኦ ከፍተኛ ነው እና ሁሌም ማግዙን እያልነ እናሳስባለን። በሌላ ክላስ እስከምንገናኝ ደግሞ እናንተ ላይክ እና ሸር እያደረጋችሁ ጠብቆን እንደዚህ አይነት ቪዲዮዎችን ይዘን ነው የምንመጣ ነው የሚሆነው አብራችሁን ስለቆያችሁ ከልብ እያመሰግን በሌላ ክላስ እስከምንገናኝ